የኢትዮጵያ መድኃኒት አቅራቢ አገልግሎት ከጤና ሚኒስቴር ጋር የተቀናጀ ድጋፋዊ ክትትል በማድረግ ጥራታቸው፣ ፈዋሽነታቸውና ደህንነታቸው የተረጋገጡ መድኃኒቶችን እና የሕክምና መገልገያዎችን በበቂ መጠን በተመጣጣኝ ዋጋና ቀጣይነት ባለው መልኩ ለማቅረብ ከመቼውም ጊዜ በላይ በትኩረት እየሰራ ይገኛል። አገልግሎቱ ከዓለም አቀፍ እንዲሁም ከሀገር ውስጥ አቅራቢዎች እና ባለድርሻ አካላት በየሩብ ዓመቱ የሥራ አፈጻጸም የሚገመግም ሲሆን የግዢ ስርዓቱን ባጠረ ጊዜ በመፈጸም የመጋዘን አያያዝ መመሪያን በማሻሻል እና የስርጭት አቅምን በማሳደግ የጤና ተቋማትን ፍላጎት ለማሟላት በ2017 በጀት ዓመት የመድኃኒቶች፣ የኬሚካልና ሬጀንቶች፣ የህክምና መገልገያዎች እና መሳሪያዎች በአጠቃላይ በበጀት ዓመቱ ከ52 ቢሊዮን ብር በላይ ዋጋ ያላቸው ግብአቶች በግዢና በእርዳታ ገብተው ወደ መጋዘን ተከማችተዋል። በተጨማሪ አገልግሎቱ ለሀገር ውስጥ አምራቾች በሰጠው ከፍተኛ ትኩረት በበጀት ዓመቱ 13.5 ቢሊዮን ብር የሚጠጋ ዋጋ ያላቸው ግብአቶች ውል ተሰጥቶ 4.6 ቢሊዮን ብር የሚሆኑት ግብአቶች ገቢ ተደርገዋል። በበጀት ዓመቱ ማጠቃለያ የተገላባጭ ፈንድ 16 ቢሊዮን ብር እና የጤና ፕሮግራም 52.3 ቢሊዮን ብር በድምሩ 68.3 ቢሊዮን ብር ዋጋ ያላቸው መድኃኒቶች ሬጀንቶች የህክምና መገልገያዎች እና መሳሪያዎች ለጤና ተቋማት ማሰራጨት ተችሏል በአገልግሎቱ የአቅርቦት ሰንሰለት መጋዘኖች የሚገኘው የመድኃኒት አቅርቦት ምጣኔ 81.3 በመቶኛ ሲሆን በማከማቻ መጋዘኖች የሚገኘው ክምችት ምጣኔ 54.2 በመድረስ ከስድስት ወር በላይ ለማቅረብ የሚያስችል አቅም ተፈጥሯል ሌላው ጥራትን ማስጠበቅ ዘላቂ የሆነ ተደራሽነትን ማስፈን እንዲሁም ተአማኒነትን በማረጋገጥ የተጀመረውን ቀልጣፋ አገልግሎት አሰጣጥ ዲጂታይዜሽን እውን ለማድረግ የተቋሙን የአሰራር ስርዓት የተቀናጀና እርስ በርሱ የተናበበ እንዲሆን በማስቻል የኢንተርፕራይዝ ሪሶርስ ፕላኒንግ ኢአርፒ ፕሮጀክት ትግበራ ውጤታማነት አዲስ የዘመናዊነት ስርዓት ዝርጋታ ጅማሮ ነው። በተጨማሪም የጤና ተቋማትን የቀጥታ ስርጭት ላስት ማይል ዴሊቨሪ ለማጠናከር የሚያገለግሉ ተሽከርካሪዎች በቴክኖሎጂ ታግዘው መቅረብ መቻላቸው የግብአት ስርጭቱን እያሳለጠው ይገኛል። የወረቀት አልባ የመረጃ ልውውጥ አሰራር ኢዲኤምኤስ መዘርጋት መቻሉም የመረጃ ግልጸኝነትንና የሥራ ቅልጥፍናን ይጨምራል። የአገልግሎቱ አዋጅ 1354 ህዳር 2017 በተሳካ መልኩ መጽደቁ የፋይናንስ ስርዓቱ ላይ አዎንታዊ ሚና ከመፍጠሩ ባለፈ ብቁ የሰው ኃይልን ለማፍራት እና የውስጥ አቅምን መጠቀም የሚያስችል ዕድልን ሲፈጥር የሕክምና ግብአቶችን በተመጣጣኝ ዋጋ ጥራቱን በጠበቀና ቀጣይነት ባለው መልኩ አቅርቦቱን ለማሳደግ ይረዳል። በተያያዘም በመመሪያ ቁጥር 1066 ህዝባር 2017 መሰረት የኢትዮጵያ መድኃኒት አቅራቢ አገልግሎት በማዕከል የሚፈጸሙ የመድኃኒትና የህክምና መሳሪያዎች የግዢ አፈጻጸም መመሪያ ተግባራዊ በማድረግ ቀልጣፋና በአፍሪካ ተወዳዳሪ የሆነ አገልግሎት ሰጪ ተቋም እየገነባ ይገኛል። በመመሪያው መሰረት አገልግሎቱ ከሀገር ውስጥ የመድኃኒትና የህክምና መሳሪያዎች አምራች ድርጅቶች የሚገዛውን የመድኃኒትና የሕክምና መሳሪያዎች የቆይታ ጊዜ በማዕቀፍ ስምምነት ፍሬምወርክ አግሪመንት ከሶስት ዓመታት ወደ ሰባት ዓመት ከፍ አድርጎታል። በዚህም መሰረት የሀገር ውስጥ አምራቾች ምርታቸውን በጥራት በማምረት ህብረተሰቡን በስፋት ማገልገል የሚቻልበትን እድል የሚፈጥር ነው። መመሪያው የሀገር ውስጥ ኢንዱስትሪን ያበረታታል፣ የውጭ ምንዛሬን ያድናል አዳዲስ የሥራ ዕድሎችን ይፈጥራል። የቴክኖሎጂ ሽግግርን በማሳለጥ የሀገራችን የመድኃኒት አቅርቦት ሰንሰለት አስተማማኝና ዘላቂ ከማድረግ አንጻር የሚኖረው ዘርፈ ብዙ ጠቀሜታ የጎላ ነው። የ2017 ዓ ም በጀት ዓመት በርካታ ስኬቶች የተመዘገቡበት እንደ ተቋም በወረርሺ ምክንያት ለህብረተሰቡ የሚያስፈልጉ ግብዓቶችን አቅም በፈቀደ መልኩ ለማቅረብ ከፍተኛ ርብርብ የተደረገበት ግልፀኝነትንና አሳታፊነትን በማጠናከር ውጤታማነትና ቅልጥፍናን ለማምጣት ከ12000 በላይ ተሳታፊዎች የታደሙበት በመድኃኒት አቅርቦት ሰንሰለት ዙሪያ ከጤና ተቋማት ጋር የተደረገ የዌቢነር ውይይትም የማይዘነጋ ነው። አገልግሎቱ ከጤና ሚኒስቴር ጋር በመቀናጀት ከአገልግሎቱ ግዢ መዘርዝር ውጪ የሆኑ ግብዓቶች ነን ፒፒኤል አይተምስ አቅርቦት ለማሻሻል በባለብዙ አማራጭ የአቅርቦት ስርዓት ወይም መልቲቬንደር ሲስተም ወደ ትግበራ ለማስገባት ከህክምና ግብዓት አስመጪዎች እና አከፋፋዮች ጋር የቀጥታ ርቀት ውይይት ወይም ዌቢነር ተካሂደዋል። የኢትዮጵያ መድኃኒት አቅራቢ አገልግሎትና የመድኃኒት ፈንድ ማቋቋሚያ አዋጅ 1354 ህዝባር 2017 አንቀጽ 24 መድኃኒቶችን ለጤና ተቋማት የማቅረብ ኃላፊነት እና ግዴታ ከጤና ተቋማት ጋር በሚገባው ውል መሰረት የአቅርቦት ስርዓት የሚወሰን መሆኑን በተደነገገው አግባብ የቅድሚያ ውል የሚገባለት የአቅርቦት ስርዓት በመዘርጋት ወደ ትግበራ ተገብቷል። ውል የተገባለት የመድኃኒት ፍላጎት እና አቅርቦት ስርዓት ለመተግበር አገልግሎቱ ከጤና ተቋማት ጋር የቃል ኪዳን ሰነድ ፊርማ ፕሮግራም በአድዋ መታሰቢያ ሙዚየም አካሂዷል። በመርሃ ግብሩ የህዝብ ተወካዮች ጤና እና ስፖርት ቋሚ ኮሚቴ ሰብሳቢ ዶክተር ታደለ ቦርቃ፣ የጤና ሚኒስቴር ዶክተር መቅደስ ዳባ፣ የምክር ቤት አባላት፣ የፌዴራል እና የክልል የሥራ ኃላፊዎች፣ የጤና ሚኒስቴር ዴኤታዎች፣ የአገልግሎቱ ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ እና ምክትል ዋና ዳይሬክተሮች እንዲሁም ጥሪ የተደረገላቸው እንግዶች ለጉዳዩ ልዩ ትኩረት በመስጠት ተገኝተዋል። ተቋሙ ከዓለም አቀፍ ለጋሾች እና አጋር ድርጅቶችም ጋር እጅና ጓንት በመሆን አመርቂ ውጤት እያመጣ ሲሆን በጋራ የተከናወኑ ስራዎችን በመገምገም በቀጣይ በቅንጅት የሚሰሩ የትኩረት አቅጣጫዎችን በመለየት 2018 ዓ.ም ከአምናው የተሻለ ለማድረግ እየሰራ ይገኛል። ለአብነትም አዲስ አበባ የተካሄደው አራተኛው ዓለም አቀፍ የመድኃኒት አቅራቢዎች ኮንፈረንስ የአቅርቦት ሰንሰለቱን ለማሳለጥ አይነተኛ አጋጣሚን ፈጥሮ አልፏል። መሠረታዊ መድኃኒቶችን በተመጣጣኝ ዋጋ ቀጣይነት ባለው መልኩ በሀገር ውስጥ በስፋት ለማምረት እና ለማቅረብ ምቹ እድልን የፈጠረ መድረክ ሲሆን ኢንቨስትመንትን ያበረታታም ነበር። በተያያዘም ውጤትም ማጠናከር ተግዳሮትም ማረም በሚል መሪ ቃል በተካሄደው ለውጥ አምጪ መድረኮች ሁሉ የአገልግሎቱ የማኔጅመንት አባላት እና መላው ሰራተኞች የተቋም መገንባት ጠቀሜታው ትውልድ ተሻጋሪ መሆኑን በመረዳት የሥራ ባህላችን ውጤት ተኮር መሆን አለበት የሚል መግባባት ላይ ደርሰዋል። ቀልጣፋና በአፍሪካ ተወዳዳሪ የሆነ ተቋም በመገንባት ሂደቱ መላው የተቋሙ አካል ድርሻውን መወጣት እንዳለበት ያመላከተ መድረክ ነበር። የዋና መስሪያ ቤት የህንፃ ግንባታ መጠናቀቅ የቅጥረ ግቢው ለተሽከርካሪዎች ምቹ መሆን እንዲሁም መዋብ፣ ቅርንጫፎችም ላይ አዎንታዊ ተጽዕኖ የጎላ ነው። የቅርንጫፎችን የመጋዘን አያያዝ እና ጥራት በካይዘን እሳቤ እንዲደራጅ ተደርጓል። በተያያዘም የዓለም አቀፍ የጤና አቅርቦት ሰንሰለት ዓመታዊ ጉባኤ በናይጄሪያ ሌጎስ የተካሄደ ሲሆን የኢትዮጵያ መድኃኒት አቅራቢ አገልግሎት በ2030 በአፍሪካ ፈጣን ምላሽ ሰጪና ቀልጣፋ መድኃኒቶች አቅርቦት ሰንሰለት ያለው ድርጅት ለመሆን ብክነቶችን በካይዘን ፍልስፍና በመቀነስ ከ31 ዓለም አቀፍ ኬዝ አቅራቢዎች ምርጥ ኬዝ አቅራቢ በመሆን ተሸልሟል። አገልግሎቱ ራዕዩን ለማሳካት የሪፎርም ስራዎችን በመተግበር ውጤታማ እንቅስቃሴ ያደረገ ሲሆን ጥራት ያለው አገልግሎት ሰጭነትን ለማረጋገጥ እስካሁን በኢትዮጵያ ጥራት ሽልማት ድርጅት ካስመዘናቸው ስድስት ቅርንጫፎች በተጨማሪ ቀሪዎቹን 13 ቅርንጫፎቹን ጥራት ያለው አገልግሎት እንዲሰጡ ለማድረግ ውል ተዋውሏል። መድኃኒትን ተደራሽ ከማድረግ ጎን ለጎን በሀገር አቀፍ ደረጃ የሚካሄዱ የአረንጓዴ አሻራ፣ ማዕድ ማጋራት፣ የአቅመ ደካሞችን ቤት ማደስና መሰል መልካም ተግባሮች ላይ በቀዳሚነት መሳተፍ ልማዱ የሆነው የኢትዮጵያ መድኃኒት አቅራቢ አገልግሎት በተቋሙ ከፍተኛ አመራሮች እና ሰራተኞች ቁርጠኝነት እንደ መቄዶንያ የበጎ አድራጎት ማህበር፣ ባቡሄር የበጎ አድራጎት ድርጅት ተስፋ አዲስ የካንሰር ህሙማን ህጻናት ማቆያ በጎ አድራጎት ማህበር፣ እዝነት አካል ጉዳተኛ ሕፃናቶችና ወጣት መርጃ ማህበር ጋር ማህበራዊ ኃላፊነቱንም እየተወጣ ይገኛል። ዋና መስሪያ ቤቱ ከሚገኝበት አዲስ ከተማ ክፍለ ከተማ ወረዳ አምስት አስተዳደርም ጋር በቅርበት በመስራት ላይ ነው። ማገልገል ክብር መሆኑን የኢትዮጵያ መድኃኒት አቅራቢ አገልግሎት በተግባር እያስመሰከረ ይገኛል።